ሰላም ጤና ይስጥልን የኢትዮ ዓለም አቀፍ ፕሮግራም ተከታታዮች እንደምን ሰምታችኋል በዛሬው ዝግጅታችን የሃማስና የአሜሪካ ድርድርን እንቃኛለን አብራችሁን ቆ የሐማስና አሜሪካ ድርድር በጋዛ ላይ ዓይናቸውን የጣሉት ዶናልድ ትራምፕ። ከሰሞኑ አሜሪካ ከሐማስ ጋር በቀጥታ ድርድር እያካሄደች መሆኗን ታላላቆቹ የዓለም የዜና አውታሮች እየዘገቡት ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያ ሰሌዳቸው ለሐማስ ጠንከር ያለ ማስፈራሪያ ልከዋል። አርባ ሰባተኛው የአሜሪካ ፕሬዚዳንት በመልእክታቸው ሐማስ ያገታቸውን አሜሪካውያንንና እስራኤላውያንን በአስቸኳይ እንዲለቅ ጠይቀዋል። ያንን ካላደረገ አባላቱን ከምድረገጽ እንደሚያጠፉ ዝተዋል። ያዘዝኳችሁን ካላደረጋችሁ አንድም የሐማስ አባል አይተርፍም ብለዋል ዶናልድ ትራምፕ በመልእክታቸው። ከዚህ አለፍ ሲልም ፕሬዚዳንቱ ለእስራኤል የሚያስፈልጓትን ነገር ሁሉ በማቅረብ ሐማስን እንደሚያጸዱት አስጠንቅቀዋል። ዶናልድ ትራምፕ በአንድ በኩል እያስፈራሩ፣ በሌላ በኩል ደግሞ ከሐማስ ጋር በኳታር መዲና ዶሃ ቀጥታ ድርድር እያደረጉ ነው ተብሏል። አሜሪካ እንደ አውሮፓ አቆጣጠር በ1997 ሐማስን በሽብርተኝነት ከፈረጀች ከ27 ዓመታት በኋላ በታሪኳ ለመጀመሪያ ጊዜ በሚባል መልኩ በቀጥታ ለመደራደር መፈለጓ ብዙዎችን አስገርሟል። በድርድሩ አሜሪካ በሐማስ የታገተችውን ኤደን አሌክሳንደር የተባለች የ21 ዓመት አሜሪካዊትና በሐማስ እገታ እያሉ ሕይወታቸው ያለፉ የአራት አሜሪካውያን አጽም እንዲሰ

ለማውጣት ጥያቄ አቅርባለች። በኳታር አሸማጋይነት በሚካሄደው በዚህ ድርድር ታጋጆችን ከማስለቀቅ በተጨማሪ በእስራኤልና ሀማስ መካከል ዘላቂ ተኩስ አቁም ስምምነት እንዲደረስ ያለመ መሆኑም አክሲዮስ የተባለ ድረገጽ አስነብቧል። በአሜሪካው ፕሬዚዳንት የታጋጆች ጉዳይ ልዩ መልእክተኛ አዳም ቦለር የሚመራው የተደራዳሪ ልኡክ ለወራት ያህል ከሀማስ ጋር በድብቅ ሲወያዩ መክረሙ ተሰምቷል። ሰውየው እንደ ኤሮፓ አቆጣጠር በ2000 ዓ ም በእስራኤል ና አረብ ሀገራት መካከል ዲፕሎማሲ ግንኙነት ለመስረት በተፈረመው የአብርሃም አኮርድ ቁልፍ ሚና ተጫውተዋል። የአሜሪካ መንግስት ከሃማስ ጋር ቀጥታ ድርድር እየተደረገ መሆኑን ማረጋገጫ የሰጠ ሲሆን ድርድሩ እየተካሄደ ሳለ ትራምፕ ማስፈራሪያ የማውጣታቸው ምክንያት በብዙዎች ዘንድ ግርታን ፈጥሯል። ሃማስ ለድርድሩ ይፋዊ ማረጋገጫ ባይሰጥም አንድ የድርጅቱ ኃላፊ ታጋቶችን ለማስለቀቅ ያለመ ውይይት ተስፋ ሰጪ ሁኔታ ላይ ነው ብለዋል። የዶናልድ ትራምፕን ማስፈራሪያዎች በተመለከተ የሐማስ ቃል አቀባይ ሀዚም ቃሲም ዛቻው የተኩስ አቁም ጥረትን የሚያወሳስብና እስራኤል ለመፈጸም የተስማማቻቸውን ግዴታዎች እንዳትወጣ የሚያበረታታ ሲሉ ወቅሰዋል። ሐማስ በመጀመሪያው ዙር ቃል የገባቸውን ግዴታዎችን በሙሉ ተወጥቷል፣ እስራኤል ግን ወደ ሁለተኛው ምዕራፍ ድርድር ለመግባት ፍላጎት እያሳየች አይደለም ብሏል። ቃል አቀባዩ አሜሪካ እስራኤል ወደ ሁለተኛው ዙር ድርድር ትገባ ዘንድ ጫና ማድረግ እንዳለባትም አክሏል። እስራኤል መንግስት እንደገለጸው 59 እስራኤላውያን በጋዛ ታግተው እንደሚገኙ አስታውቆ ከእነዚህ ውስጥ 24ቱ ብቻ በሕይወት ይኖራሉ ተብሎ ይገመታል ብሏል። በእስራኤል ና ሐማስ መካከል በተደረሰው ድርድር በመጀመሪያው ዙር እስራኤል 25 አጋቾችን እና ስምንት አስከሬኖችን የተቀበለች ሲሆን በምላሹ 1900 ፍልስጤማውያን እስረኞችን መልቀቋ ይታወሳል። በአሁኑ የአሜሪካና ሐማስ ድርድር አሜሪካ ከእስራኤል ጋር ምክክር ስለማድረጓና ስለ ጉዳዩ ሙሉ መረጃ እንዳላት የዋይት ሃውስ ፕሬስ ሴክሬተሪ ካሮላይን ሌቪት ገልጻለች። ሁለቱ ወገኖች ድርድር ላይ ቢሆንም ቅሉ የሐማስና እስራኤል ተኩስ አቁም ስምምነት በዘላቂነት የመርጋቱ ጉዳይ ብዙዎችን አሳስበዋል። ከኳታር ጋር ሆና ድርድሩን ስታሳልጥ የነበረችው ግብጽ ራሷ እስራኤል የተስማማቻቸውን ለመፈጸም የፈለገች አትመስልም ብላለች። እስካሁን የመጀመሪያው ምዕራፍ ብቻ ተግባራዊ ሆኗል። ነገር ግን አንድ ወገን ለመፈጸም የተስማማውን ግዴታ ለመተው ጥረት እያደረገ ነው ሲሉ የግብጹ የውጭ ጉዳይ ሚኒስትር ባዲር አብደላጢ ለኳታር ዜና አውታር ተናግረዋል። የዶናልድ ትራምፕ ጋዛን የመጠቅላል ፍላጎትና የአብርሃም አኮርድ ጉዳይ። ዶናልድ ትራምፕ እንደ ኤሮፓ አቆጣጠር የካቲት አራት ቀን 2025 አሜሪካን እየጎበኙ ከነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባወጡት ጋዜጣዊ መግለጫ አሜሪካ ጋዛን በቋሚነት የራሷ ታደርጋለች ሲሉ አስታወቁ። የ78 ዓመቱ አዛውንት ፕሬዚዳንት የጋዛን ነዋሪዎችን በቋሚነት ዮርዳኖስና ግብፅ ተቀብለው እንዲያሰፍሩ ሲሉ ጠየቁ። ሁለቱ ሀገራት የትራምፕን ድፍረት የተሞላበት ሀሳብ እንደማይቀበሉ ወዲያውኑ ምላሽ ሰጡ። ዶናልድ ትራምፕ የዮርዳኖስን ንጉስ አሜሪካ ድረስ ጠርተው ለማግባባት ቢሞክሩም ይሁንታቸውን ለማግኘት አልተቻላቸውም። ግብጽ በበኩሏ ምንም እንኳን በመካከለኛው ምስራቅ ከእስራኤል በመቀጠል ከአሜሪካ ከፍተኛ ወታደራዊ እርዳታ ተቀባይ ሀገር ብትሆንም የትራምፕን ትዕዛዝ አጥብቃ ነው የተቃወመችው። ግብጽ ከመሞከርም ባሻገር የራሷ የሆነ ጋዛን መልሶ ለመገንባት የሚያስችል እቅድም ይፋ አድርጋለች። የአብርሃም አኮርድን ተከትሎ ከእስራኤል ጋር ያላትን ግንኙነት ለማሻሻል ጥረት ስታደርግ የነበረችው ሳዑዲ አረቢያም ጋዛን ለመጠቅለል ያለመውን የትራምፕን እቅድ አውግዛለች። ከእስራኤል ጋር የጀመረችውን ግንኙነት የማሻሻል ጥረትም ለጊዜው ገታ ማድረጓን ወቁልኝ ብላለች። ቱርክ፣ ኢራን፣ የመን ደቡብ አፍሪካ እንዲሁም የአሜሪካ ወዳጅ የሚባሉት በርካታ የአውሮፓ ሀገራትና የተባበሩት መንግስታት ጭምር የትራምፕን እቅድ ቀጣናውን የሚያደፈርስና ና ዓለም አቀፍ ህግን የሚጥስ ሲሉ ተቃውሟቸውን አሰምተዋል። ዶናልድ ትራምፕ የቢዝነስ ሰው በመሆናቸው ጋዛን ለሪል ስቴት ግንባታና ለሌሎች ስትራቴጂያዊ ምክንያቶች ነው ለመቆጣጠር የፈለጉት። ፕሬዚዳንቱ ግሪንላንድን በአንድም ወይም በሌላ መንገድ የአሜሪካ አደርጋለሁ፣ የፓናማ ቦይን መልሽ እቆጣጠራለሁ፣ ካናዳ 51ኛ የአሜሪካ ግዛት ትሆን የሚሉ ደፋርና ከዓለም አቀፍ ሕግ የሚጣረሱ ፍላጎቶቻቸውን እየገለጹ ይገኛሉ። የፖለቲካ ቋንቋ የማይጠቀሙትና ሲጠሯቸው አቤት ሲልኳቸው ወዴት በሚሉ ሹመኞቻቸው የተከበቡት ዶናልድ ትራምፕ እርምጃዎቻቸው ሁሉ ከወዳጆቻቸውና ከበርካታ አሜሪካውያን ደጋፊዎቻቸው ዘንድ ነቀፌታን አለፍ ሲልም የሚተማመኑባቸው መሪ አለመሆናቸውን እንዲረዱ አድርጓቸዋል። ጋዛን የመካከለኛው ምስራቅ ገነት አድርጋታለሁ፣ የአሜሪካ ንብረት ትሆናለች፣ በዛ ይኖሩ የነበሩ ፍልስጤማውያን እስከ ወዲያኛው ለቀው ወደ ግብጽ፣ ዮርዳኖስና ሳውዲ አረቢያ መሄድ አለባቸው የሚሉት ትራምፕ ድርጊታቸው እስራኤል ከመካከለኛው ምስራቅ ሀገራት ጋር ጥሩ ግንኙነት እንዲኖራት በማሰብ ሲሰሩበት የነበረውን የአብርሃም አኮርድን የተቃረኑ ይመስላል በፈረንጆቹ 2000 ላይ ባህሬን፣ ሞሮኮ፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲመሰረቱ የተፈረሙ የአብርሃም አኮርድ ውጤት ማሳየት ጀምሮ ነበር። በተለይ የተባበሩት አረብ ኤሚሬቶችና እስራኤል ግንኙነታቸው በፍጥነት ተሻሽሎ ኤምባሲዎቻቸውን እስከ መክፈትና የአየር በረራና የንግድ ልውውጥ እስከ መጀመር ደርሰው ነበር። ከሳውዲ አረቢያም ጋር ጥሩ አዝማሚያ ላይ የነበሩ ቢሆንም ትራምፕ ጋዛን የአሜሪካ ንብረት ለማድረግ መፈለጋቸውን ለእስራኤል መሳሪያ መርዳታቸውንና ለፍልስጤማውያን ሀዘኔታና ርህራ ያለማሳየታቸው የጀመረችውን ዲፕሎማሲያዊ ግንኙነት መልሳ ለማጤን እንዳስገደዳት ገልጻለች። ጉዳዩ በሌሎች የመካከለኛው ምስራቅ ሀገራት ዘንድም ተመሳሳይ ስሜት መፍጠሩ እ

ፕሬዝዳንቱ እስራኤልንና የአረብ ሀገራትን ወዳጅነት ለመመለስ የለፉበት የአብርሃም አኮርድ በጋዛ ላይ በያዙት አቋም እየተናደ ይመስላል። መጪውን የእስራኤልና ጋዛ ጉዳዩን ለመገመት ቢያስቸግርም እየታዩ ያሉ አዝማሚያዎች የሚጠቁሙት ሁለተኛው ምዕራፍ የሰላም ስምምነት የመቀጠሉ ነገር በእጅጉ አጠራጣሪ መሆኑን ነው። የትራምፕ ዛቻና የእስራኤል ያዝ ለቀቅ አካሄድ በጋዛ ጦርነቱን ለመቀጠልና ቦታውን በኃይል ወሮ ለመያዝ የታለመ ይመስላል። እስራኤል የጋዛ ነዋሪዎች ከአካባቢው ይወጡ ለማድረግ በሚመስል መልኩ የመጀመሪያውን ምዕራፍ የሰላም ስምምነት በመጣስ ሰብአዊ እርዳታ ወደ ጋዛ እንዳይገባ እያገደች መሆኗን ከስፍራ የወጡ ዘገባዎች ይጠቁማሉ። በሕገ ወጥ መንገድ በጋዛ የሰፈሩ እስራኤላውያን በጋዛ ነዋሪዎች ላይ ጥቃት በመሰንዘር እና ንብረታቸውን በማቃጠል ድርጊት እየተሳተፉ ስለመሆናቸው አልጀዚራ በምስል አስደግፎ ዘግቧል። የተናበበ የሚመስለው የትራምፕና እስራኤል ስልት በቀጣናው ያለውን ሁኔታ የበለጠ ሊያባብሰውና ሊያወሳስበው እንደሚችል ተንታኞች ያስቀምጣሉ። ለአብነትም የየመኑ ሀውቲዎች እስራኤል ወደ ሁለተኛው ምዕራፍ የሰላም ስምምነት ካልገባች የሀገሪቱ ንብረት የሆኑ መርከቦችን እናቃጥላለን ሲል አስጠንቅቋል። ቱርክና ኢራንም በአሜሪካና በእስራኤል የተያዘውን አቋም ጠንከር ባለ ኃይለ ቃል ተቃውሟቸውን ገልጸዋል። በተኩስ አቁሙ ስምምነት እፎይታን አግኝቶ የነበረው የጋዛው ግጭት ተመልሶ ሊያገረሽ ይመስላል። ዶናልድ ትራምፕ ለሐማስ የላኩት ማስፈራሪያና ጋዛን የመጠቅለል ውጥ ናቸው። በቀጣናው የሚፈጥረውን ሁኔታ የቃኘንበት የዛሬው መሰናዷችን እዚህ ላይ ያበቃል። ሰላም ቆዩ።